ሀሎ፣ ጤና ይስጥልኝ። ከዩር ኮንስትራክሽን እየተዘጋጀ የሚቀርብላችሁ ፕሮግራም ነው። በዛሬው ፕሮግራማችን አንድን ቤት ግንባታ በምንሰራበት ሰዓት ላይ የዛ ቤት የተለያየ ኮንስትራክሽን ኤሌመንት ምንላቸዋሉ፣ እንደ ኮለን ቢም ስላብ እያልን ልንጠቅስ እንችላለን። ለዛሬ የምንመለከተው አንድ ስላብን በምንሰራበት ጊዜ የሚያስፈልጉትን ማቴሪያሎች፣ ኮንክሪት ስናዘጋጅ ጠጠር፣ አሸዋ፣ ሲሚንቶና ውሃን እንዴት አድርገን እናመጣጥናለን የሚለውን እንመለከታለን። አብራችሁን ቆዩ። እዚ ጋ እንግዲህ በምሳሌ ውሰድ ነው። አንድ ስላብ አለ። ያ ስላብ ጎን አለው የራሱ ዊድዝና ሌንግዝ አለው። ሌንግዙ አራት ሜትር ነው። ዊድዙ ሶስት ሜትር ነው። እንደዚሁ ደግሞ ቲክነሱ ደግሞ አስራአምስት ሴንቲሜትር ነው ማለት ነው። ይህን ስላብ እንግዲህ አራት ሜትር በሶስት ሜትር የሆነ ቲክነሱ እንደዚሁ ደግሞ አስራአምስት ሴንቲሜትር የሆነ ስላብ አለ። እሱ ለእሱ ስላብ የሚያስፈልጉ ማቴሪያሎች አሉ። ምክንያቱም ኮንክሪት ስለምናዘጋጅ ያን ኮንክሪት ስናዘጋጅ የኮንክሪት ግብዓት የሆኑት ሲሚንቶ፣ አሸዋ፣ ጠጠርና እንደዚህ ውሃ ነው። እነኝን እንዴት አድርገን ነው እንግዲህ ለመጣጥ ነው የሚለውን ነው የምንመለከተው። በመጀመሪያ እንግዲህ የዚህን የቮሊዩም እንወስዳለን። የዚህ ስላብ ቮሊዩም ካልኩሌት አድርገን የስላቡን ቮሊዩም እንወስዳለን። ስላቡ ቮሊዩም እዚህ ጋር እንዳሳ ያሳያችሁ አራት ሜትር ሲባዛ በሶስት ሜትር ሲባዛ በቲክነሱ 0.15 ሜትር እናደርግና ቮሊዩሙ እንወስዳለን ይሄ ቮሊዩም እንግዲህ ያው የኮንክሪት ቮሊዩም ነው ብለን ነው ምንወስደ። ቀጥለን እንግዲህ ኮንክሪቱን የድራይ ቮሊዩም ካልኩሌት እናደርጋለን። ድራይ ቮሊዩም እንግዲህ የራሱ የሆነ ፎርሙላ አለው። ድራይ ቮሊዩም ማለት የዌት ቮሊዩሙን የኮንክሪት ቮሊዩም ሲባዛ አንድ ነጥብ አምስት አራት ነው ማለት ነው። አንድ ነጥብ አምስት አራት የምናባዛበት ምክንያት እንግዲህ ቮይዶች አሉ። በአሸዋና በጠጠር መካከል ላይ ያሉ ቮይዶች አሉ። እነዛ ቮይዶችን እንግዲህ እዚጋ የሚሰጠን ቮሊዩሙ ኤግዛክቱ ስላልሆነ እነኛ ቮይድ ኤሪያዎች ስላሉ ያን ቮይድ ኤሪያ ደግሞ በዚህ ያህል መጠን መልሰን ስናበዛው ኤግዛክት ቮሊሙን ስለሚሰጠ ነው። ድራይ ቮሊሙን ማለት ነው። ስለዚህ እንግዲህ ቮሊሙ ካልኩሌት ስናደርግ አራት ሲባዛ በሶስት ሲባዛ በዜሮ ነጥብ አንድ አምስት እናደርጋለን እሱ ደግሞ አንድ ነጥብ ስምንት ሜትር ኪው ይመጣል ማለት ነው። ከዚያ ድራይ ቮሊሙን ስንፈልግ እንደዚሁ ይሄ አንድ ነጥብ ስምንት የመጣልንን በአንድ ነጥብ አምስት አራት እናበዛዋለን እሱ ደግሞ ወደ ሁለት ነጥብ ሰባት ሰባት ሜትር ኪው ይመጣል ማለት ነው። ድራይ ቮሊሙማችን እዚህ ጋር እንግዲህ ኮንክሪታችንን ስናዘጋጅ የምንሰራው የራሱ የሆነ ሬሽዋ አለን። የአንድ ሬሽዮ እንግዲህ የተጠቀምነው ኤም ትዌንቲ ፋ በሚለው ነው። ስለዚህ ኤም 25 112 ነው። ስለዚህ 112 ሪሾ ስንወስድ ቶታል ሪሾ መጀመሪያ ካልኩሌት እናደርጋለን። አንድ ሲደመር አንድ ሲደመር ሁለት አራት ይሆናል ቶታል ሪሾ ማለት ነው። መጀመሪያ ለሲመንት ያለውን ሬሽ እንሰራለን። ሲመንት እንግዲህ ሬሽዮ አንድ ነው። የሳንድም እንዲሁ አንድ ነው። የግራቭል ሁለት ነው ማለት ነው። ስለዚህ የሲመንትን ስንሰራ የሲመንት አንድ ነው። አንድ ሲካፈል ለቶታል ሬሽ ድምር አራት ነው ሲባዛ እዚህ ጋር ላገኘነው ድራይ ቮሊዩም ቱ ፖይንት ሰቨን ሰቨን እናባዛዋለን። ያም እንግዲህ ወደ ዜሮ ነጥብ ስድስት ዘጠኝ ሁለት አምስት ሜትር ኪዩብ ይመጣል ማለት ነው የሲመንት ቀጥለን የሳንድ እንመለከታለን። ሳንድ እንደዚሁ ሬሽዮ ተመሳሳይ ነው ከሲመንት ጋር በኤም 25 ኬዝ ማለት ነው። ሬሽዮ ኤም 25 ኬዝ ስለወሰድን ዋን ዋንቱ ነው። ስለዚህ ሳንድን አንድ እንወስዳለን። ቶታል ሬሽዮ አራት ነው ሲባዛ በ277 ድራይ ቮሊዩም እናደርገዋለን እሱም ልክ እንደዚሁ 0.6925 ሜትር ኪዩብ ይመጣል ማለት ነው። ቀጥለን የግራቭልን ነው የምንወስደው ግራቭል እንግዲህ የራሱ ሁለት ነው ሬሾ እዚህ ያለው በኤም25 ኬዝ ላይ ስለዚህ ሁለት ሲካፈል ለቶታል ሬሾ ድምር አራት ሲባዛ በ277 ቶታሊ እንግዲህ 1.385 ሜትር ኪዩብ ይመጣል ማለት ነው። ከዚህ ቀጥለን እንግዲህ ካልኩሌት የምናደርገው ምንድን ነው እዚህ ጋ ያገኘናቸው ሜትር ኪዩቦች በተለይ የሲምንትን በሜትር ኪዩብ ያገኘ ነው አለ ሁ ሁለት አምስት ሜትር ኪዩብ ብለን እሱን ወደ ኪሎግራም እንቀይረዋለን። ያን ኪሎግራም ደግሞ ቀጥለን ወደ ባግ እንቀይራለን ማለት ነው። ስለዚያው የምናደርገው ዜሮ ነጥብ ስድስት ዘጠኝ ሁለት አምስት ሜትር ኪዩብን ሲባዛ አንድ ሺ አራት መቶ አርባ ኪሎግራም ፐር ሜትር ኪዩብ እናደርጋለን። ምክንያቱም ይህ አንድ ሺ አራት መቶ አርባ ኪሎግራም ፐር ሜትር ኪዩብ ማለት የ ሲመንት ዴንሲቲ ነው ማለት ነው። ስለዚህ እሱን በምናበዛበት ሰዓት ላይ 997.2 ኪሎ ግራም ኦፍ ሲመንት ይመጣልናል ማለት ነው። እሱን እንግዲህ ደግሞ እንደዚሁ ወደ ባግ ለመቀየር ለ50 ነው የምናካፍለው። ለ50 በምናካፍልበት ጊዜ 19.94 ባግ ሲመንት ይመጣል ማለት ነው። ቀጥለን እንግዲህ ሳንድን እንሰራለን የሳንድን እንደዚሁ እንግዲህ ቼክ በምናደርግበት ሰዓት ላይ ምንድን ነው የምናደርገው የሳንድን ቀደም ካልኩሌት አድርገን ያመጣ ነው ሜትር ኪው አለ ሳንድ እንግዲህ ስንት አንጥተናል? ዜሮ ነጥብ ስድስት ዘጠኝ ሁለት አምስት ሜትር ኪውብ አንጥተናል። እሱን እንግዲህ የምናደርገው ምንድን ነው በአንድ ሺ ስድስት መቶ ኪሎ ግራም ፐር ሜትር ኪውብ የሳንድ ዴንሲቲ ነው፣ በእሱ እናበዘዋለን ወደ ኪሎ ግራም ለመቀየር እሱም እንግዲህ አንድ ሺ አንድ መቶ ስምንት ኪሎ ግራም ኦፍ ሳንድ ይመጣል ማለት ነው። ቀጥሎ እንግዲህ የግራቭልን ነው ቼክ የምናደርገው የግራቭል ፖርቶፎሊው መቶልናል። ቅድም የሰራ ነው 1.385 ሜትር ኪው መጥቷል። ስለዚህ እሱን አሁን ወደ ኪሎግራም ለመቀየር ምንድነው የምናደርገው ይሄንን 1.385 ሜትር ኪዩብ ይመጣልን ሲባዛ በ1800 ኪሎግራም ፐር ሜትር ኪው፣ ያ ማለት የግራብል ዴንሲቲ ነው። በሱ እናበዛዋለን እሱም እንግዲህ ወደ 2493 ኪሎግራም ይመጣልናል ማለት ነው። እንግዲህ እነኛውን እዚህ ጋር ያገኘናቸው ምንድን ናቸው ሲመንት ባግ መጥቶልናል ሳንድ ወደ 1108 ኪሎ ግራም አግኝተናል። ግራብል ደግሞ እንደዚሁ ወደ 2493 ኪሎ ግራም አግኝተናል ማለት ነው። አሁን ደግሞ አስፈላጊ የሆነውን ውሃ ወይም ደግሞ እነኝህ ሚክስ ለማድረግ የሚያስፈልገንን ውሃ ቼክ አድርገን እሱን ካልኩሌት አድርገን ምን ያህል ሊትር ኦፍ ወተር ያስፈልገናል የሚለውን እናያለን። እንግዲህ ወተር ሲመንት ሬሽዮ ካልኩሌት በምናደርግበት ሰዓት ወተር ሲመንት ሬሽዮ እንግዲህ እዚህ ጋር እንደምናየው ወተር ሲመንት ሬሽዮ 0.55 ነው ብለን ነው የምንወስደው። ስለዚህ ወተር አሁን የምንፈልገው ወተር በሌትር ምን ያህል ወተር ያስፈልገናል የሚለን ነው። ስለዚህ ወተር ምን ያህል ነው የሚለውን ስንመለከት ሲመንት ሲባዛ በኪሎግራም ያገኘ ነው ሲመንት አለ እሱ ሲባዛ በ0.55 ይሆናል ማለት ነው። ስለዚህ ሲመንት በኪሎግራም ያገኘ ነውን እዚህ ጋር 997 ነጥብ 2 ሊትር ይችላል ለሱ ሲባዛ በዜሮ ነጥብ 55 ብለን ካልኩሌት እናደርጋለን። ያ ማለት ወደ 548.46 ሊትር ውሃ ያስፈልገናል ማለት ነው። እንግዲህ እዚህ ጋ እንደተመለከታችሁት አንድን ስላብ እንዴት አድርገን የሚያስፈልገውን ኮንክሪት እናዘጋጃለን የሚለውን ተመልክተናል። ስላቡ ላይ ተሰጥቷል 4 ሜትር ነው፣ ዊድዙ እንደዚሁ 3 ሜትር ነው። ቲክነስ አለው የራሱ ቲክነሱ ደግሞ 15 ሴንቲሜትር ነው። ለዚህ ህል ይህን ያህል ቮሊዩም ላለው እስላ ምን ያህል ኮንክሪት ያስፈልገናል፣ ምን ያህል ውሃ ያስፈልገናል የሚለውን እንግዲህ እዚህ ጋር ካልኩሌት አድርገን ተመልክተናል። ተጨማሪ እንግዲህ ዳታ ወይም ደግሞ ዶኩመንትን ማግኘት ከፈለጋችሁ በቴሌግራም ቻናላችን ላይ ሊንኩን ከዚህ በታች እናስቀምጣለን። በዛ ገብታችሁ ማግኘት ትችላላችሁ። የበለጠ ግንዛቤያችሁን ለማስፋት የተዘጋጀ ዶኩመንት አለ። እሱን ግቡና አንብቡ። አብራችሁን ስለነበራችሁ እናመሰግናለን። ሰላም።